ካቶሊክ ሆንክ በዮሀንስ ፈሪ ትርጉም አካሉ ጳውሎስ ህዳር 1984 ዓ ም ምዕራፍ 6 ስለ መፈተን። ክፍል አንድ። ስለ መንጽሔ ነፍሳት። አንድ ቀን ከትምህርት ቤቴ ወደ አቨንዳሎ ስሄድ ሰው በሞላበት አውቶቡስ ውስጥ ገባው። ቦታ ለመያዝ ከፍተኛ ትግል ቢኖርም በመጨረሻ ከማቴሮ የልጃ ገረዶች ሁለተኛ ደረጃ ትምህርት ቤት ከሚመጡ ሁለት ልጃገረዶች ጋር ቦታ አገኘው። አጠገቤ እንደተቀመጡም ከሁለቱ አንዳቸው ጌታ ይመስገን አለች። አዎ ጌታ ይመስገን፣ ሲኦል ነበረኮ አለች ሌላዋም። ወይስ መንጽሔ ነፍሳት አለች የመጀመሪያዋ በመጨመር። ከዚያ በኋላ ሁለቱም ሳቁ። ከዚህም በኋላ የመጀመሪያዋ በመቀጠል በእውነት መንጽሔ ነፍሳት የሚባል ነገር አለ ብሎ ማን ሊያምን ይችላል? አንዳንድ ትምህርቶች እንዲያው ይገርማሉ አለች። ሌላዋም የሐሰት ትምህርት ነው፣ ስትል መለሰች። እኔም ፈገግ እያልኩኝ ማብራሪያ አለኝ በማለት ጣልቃ ገባሁ። ይህንንም ስል በመገረም ተመለከቱኝ። ወዲያውም የመጀመሪያዋ ልጅ ይቅርታ አልሰማሁህም አለች። እኔም ስለ መንጽሔ ነፍሳት በመገረማችሁ ስለ እርሱ ማብራሪያ መስጠት የምችል ይመስለኛል ነው ያልኩት አልኩኝ። አዎን ብዬ መለስኩኝ። ይቅርታ ያንተን ማብራሪያ ለመስማት ፍላጎት የለንም አሉኝ። እኔም በመቀጠል እንደዚህ አይነት ቦታ ይኖራል ብሎ አንድ ሰው እንዴት ሊያምን ይችላል? በማለት የተደነቃችሁ መስሎኝ ነበር። ነገር ግን እንዲነገራችሁ አትፈልጉም። ታዲያ እናንተ ለማወቅ የማትፈልጉትን ነገር የሚያምኑ ሰዎችን መኮነን ያስደስታችኋልን? በማለት ተናገርኩ። ይህንንም እንዳልኩኝ ሁለቱም እርስ በእርስ ተያዩና የመጀመሪያዋ ይህንን ያልንበት ምክንያት ካቶሊኮችን በተመለከተ ሁሉን ነገር እነርሱን በመጻረር እንድናደርግ ስለተማርን ነው። ነገር ግን የአንተን ማብራሪያ ማዳመጥ ምንም ነገር የሚጎዳን አይመስለኝም አለች። እኔም በሐዋርያዊት ሃይማኖት ተልእኮ ቤተ ክርስቲያን መጥቀሴን ሲሰሙ ፊታቸው ፈገግ አለና ለምን እንደተውኩት ጠየቁኝ። እርሱ ረጅም ታሪክ ነው። ይልቁን ስለ መንጽሔ ነፍሳት እንነጋገር። መጽሐፍ ቅዱስ ይዛችኋልን በማለት ጠየቅኳቸው። ሁለተኛዋ ልጅ አገረድ፣ አዎን እኔ ያለኝ በማለት ከመለሰች በኋላ ከቦርሳዋ ውስጥ አንድ መጽሐፍ ቅዱስ አወጣች። መልካም፣ መጽሐፍ ቅዱሳችሁ ውስጥ የግሪክ መጻሕፍት እንዳሉበት ይታየኛልና ከሁለተኛ መቃቢያን ምዕራፍ 12 ከቁጥር 38 እስከ 45 አንብቢ አልኳት። እርሷም ምንባቡን አንብባ ስትጨርስ እኔም እንዲህ ስል አብራራሁኝ። በዚህ ምንባብ ውስጥ ጌታ ከኃጢአቶቻቸው ነፃ ያደርጋቸው ዘንድ ለሙታን ጸሎቶችና መሥዋዕቶች ይቀርባሉ። የቁጥር 45 መጨረሻ ክፍልም እንዲህ ይላል ስለዚህ ይሁዳ ሙታን ከኃጢአታቸው ይነጹ ዘንድ የሚያስተሰሪ መሥዋዕት ለሙታን አቀረበ። በገሃነም ለሚገኝ ሰው መጸለይ ዋጋ የለውም፣ ምክንያቱም በዚያ ሰው ላይ ቀድሞውኑ ተፈርዶበታል። እንዲሁም በመንግሥተ ሰማይ ለሚገኝም ሰው መጸለይ ዋጋ የለውም፣ ምክንያቱም ይህም ሰው ቀድሞውኑ ዘለዓለማዊ ሕይወት ተሰጥቶታል። እነዚያ የሞቱ ሰዎች የፈጸሙት ኀጢአት በአስክሬናቸው ላይ በተገኙት በእነዚያ ትናንሽ ምስሎች ማመናቸው ወይም ማምለካቸው ነበር። በዚሁም ምክንያት ተገደሉ። ከዚያ ቀደም ግን እግዚአብሔር የሚፈሩ ሰዎች ነበሩ። ስለዚህ የኀጢአታቸውን ዕዳ መክፈል ነበረባቸው። ስለ እነርሱ ኀጢአት ይሁዳ ያቀረበው መሥዋዕት እግዚአብሔር ይቅር እንዲላቸውና ወደ መንግሥተ ሰማይ እንዲወስዳቸው ያደርጋል። በዚህም ምክንያት እነዚህ ሰዎች በመንግሥተ ሰማያትም ሆነ በገሃነመ እሳት ውስጥ አልነበሩም ማለት ነው። ካቶሊኮች ግን የዚህ ዐይነት ነፍሳት በአንድ ጊዜያዊ ቦታ እንደሚኖሩ ያምናሉ። በዚህ ጊዜ የመጀመሪያዋ አይገባኝም አለች። እኔም አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 15 ያለውን አንብቢ አልኩና በመቀጠል ቅዱስ ጳውሎስ ሲናገር አንዳንዶች ይድናሉ ነገር ግን በእሳት ውስጥ ጊዜያዊ ስቃይን ማለፍ አለባቸው ማለት ነው። ገሃነም ቀድሞውኑ የተፈረደባቸው ነፍሳት ቦታ ስለሆነ ከእነዚህ ለሚለዩት የተለየ የጊዜያዊ ስቃይ ቦታ አለ ብለው ካቶሊኮች ያምናሉ። የነፍሳት የንስሐ ቦታ ብለው የሚጠሩት ይህንን የተለየ ቦታ ነው። በእርግጥ በዚህ የነፍሳት ንስሐ ቦታ የሚያልፉ ሁሉም ሰዎች አይደሉም። በካቶሊክ ቤተ ክርስቲያናችን ውስጥ ቅብአተ ሕሙማን ወይም ቅብአ ቅዱስ ተብሎ የሚጠራ ምስጢር አለን። በዚህም ምስጢር ሕመምተኛው ሰው እስካሁን ይቅርታን ላልጠየቀባቸው ኀጢአቶች ሁሉ የእግዚአብሔርን ይቅርታ የመጠየቅ ዕድል ያገኛል። ስለዚህ ምድራዊ ሕይወቱን ከመጨረሱ በፊት ከእግዚአብሔር ጋር ፈጽሞ ሊታረቅ ይችል ይሆናል በማለት አብራራሁላቸው። በኋላም ወደ ምሄድበት ቦታ ደረስኩኝ። ከአውቶቡሱ ውስጥ ለመውጣት ስነሳ የተናገርኳቸው ነገሮች አምነው ለመቀበል እንደ ከበዳቸው ያስታውቅ ነበር። ነገር ግን ሌላ አማራጭ ማብራሪያ ስላልነበራቸው ነበራቸው ዝም አሉ። በመጨረሻም አሁን ወይ በኋላ ይገነዘቡ ይሆን ብዬ እየጸለይ ክፍል ሁለት ስለ ጥምቀት። አንድ ቀን በዛምቢያ የቴክኖሎጂ ኢንስቲትዩት ውስጥ በአንድ አነስተኛ የክርስቲያን ቡድን ውስጥ ሆኜ ስለ የቤተ ክርስቲያኖቻችን የተለያዩ ልማዶች ስንወያይ ውይይቱ ወደ ጥምቀት ልማድ አመራ። ሰዎችን ሙሉ በሙሉ ውሃ ውስጥ በመዝፈቅ በማጥመቅ ፈንታ በአናት ላይ ውሃ በማፍሰስ የምታጠምቁት ለምንድን ነው ብሎ አንዱ ሲጠይቀኝ እኔም በተራይ እናንተስ በመዝፈቅ ላይ የምታተኩሩት ለምንድነው ብዬ ጠየቅኩት። በኋላም በጥምቀት ውስጥ ዋናው ቁም ነገር የሰዎች የአጠማመቅ ሁኔታ ሳይሆን የተጠማቂ ውሳኔና እምነት እንደሆነ ገለጽኩ። በመቀጠልም አንድ ሰው በጥምቀት ወቅት ውሃ ውስጥ ሊዘፈቅ እንደሚችል ነገር ግን እግዚአብሔርን ሙሉ በሙሉ ካላመነን የመጽሐፍ ቅዱስን እውነት ካልተቀበለ ኢየሱስን ሙሉ በሙሉ አምኖ የተቀበለውና ለእግዚአብሔር አዎን የሚሉት ምልክት የሆነ ውሃ በአናቱ ላይ ከፈሰሰበት ሰው ጋር ሊወዳደር እንደማይችል ገለጽኩኝ። በጥምቀት ውስጥ የተጠማቂውን ሰው ውሳኔ አስፈላጊነት የሚገልጽ ጥሩ ምሳሌ በሐዋርያት ሥራ ምዕራፍ 10 ከቁጥር 44 እስከ 48 ውስጥ ይገኛል። በምንባቡ ውስጥ የሚገኙት ሰዎች ወስነው ኢየሱስን አምነው ተቀበሉ። ገና በውሃ ከመጠመቃቸው በፊት መንፈስ ቅዱስን የተቀበሉትም ለዚህ ነው። ጥምቀት ለእግዚአብሔር አዎን የማለት ምልክት ነው። አፈጻጸሙ በተፈለገ ወይም ደግሞ በተለያየ ሁኔታ ዓይነት ቢሆንም እንኳ ወደፊትም ቢሆን አዎን የማለት ምሳሌ እንደሆነ ይኖራል። ሕፃናት አዎን ማለት ይችላሉን? ሲል አንዱ ጠየቀ። እኔም የትናንሽ ልጆች ጥምቀት ራሱ ትርጉም አለው። ምክንያቱም ወላጆቹ ልጃችን ከመጀመሪያ ኃጢአት ወይም ከአዳም ኃጢአት እንዲነጻልን አሁን እንፈልጋለን፣ ልጃችንን በክርስቲያናዊ መንገድ ለማሳደግም ቃል እንገባለን ብለው መልስ ይሰጣሉ። ነገር ግን ይህ ማለት ልጁ ሲያድግ ውሳኔ አያደርግም ወይም ማድረግ የለበትም ማለት አይደለም። እስኪያድግ ድረስ ወላጆቹ ልጁ እግዚአብሔርንና መጽሐፍ ቅዱስን ማወቁን በመከታተል የገቡትን ቃል ይጠብቃሉ። ልጁ በራሱ መወሰን ወደሚችልበት ዕድሜ ከደረሰ በኋላ እምነቱን አልቀበልም ቢል የገቡት ቃል ለመጠበቅ የተቻላቸውን ሁሉ ያደረጉት ወላጆች አይጠየቁበትም። ልጁ አድጎ ለመቀበል ውሳኔ ካደረገ በኋላ ትምህርት ይሰጠዋል። እነዚህ ትምህርቶች ልጁ ወይም ልጅቷ ቅዱስ ቁርባንና ሜሮንን እንዲቀበል ያስችሉታል። ስለዚህ በሕፃኑ እንዲሁም ባልተጠመቁ ጎልማሶች በኩል ውሳኔ የማድረጉ ሁኔታ ምንም ጊዜ ያ መሆኑን ማየት ትችላላችሁ። ይህንን የምናደርግበት ምክንያትም አንድን ሕፃን ማጥመቅ ወደ መንግሥተ ሰማያት መግቢያ ይለፍ እንደማይሰጠው እኛ ካቶሊኮች ስለምናውቅ ነው። ይህ የሚወሰነው በራሱ ከሕፃኑ ውሳኔ በኋላ ነው በማለት አብራራሁላቸው ከዚህ በኋላ አንድ አጠር ያለወጣት ሐሙስ እለት በምናደርገው የጸሎት ስብሰባችን ለመገኘት ፈቃደኛ ትሆናለህን ሲል ጠየቀኝ አሁን ምን ገዶኝ አልኩና እንግዲያውስ እዚያ እንገናኝ ብዬ ተለያየን ክፍል ሦስት ስለ መንፈስ ቅዱስ። የሐሙስ ዕለቱ የጸሎት ስብሰባ በሐዋርያዊት ሃይማኖት ተልእኮ ቤተ ክርስቲያን ውስጥ በነበርኩ ጊዜ ስለነበሩ ሁኔታዎች አስታወሰኝ። ሆኖም ግን አሁን የሚያስገርመኝ ምንም ነገር አልነበረም። አንዳንዶቹ በልሳኖች ሲናገሩ፣ ሌሎች ደግሞ እያለቀሱ በጸሎት ተጠምደው እያሉ ኢየሱስ ኢየሱስ እያሉ ይጮሁ ነበር። በዚህም ጊዜ ሰባኪው ኢየሱስን እንደ ግላ ዳኛችሁ አድርጋችሁ በመቀበል መዳን አለባችሁ እያለ ይናገር ነበር። በኋላም በቡድን ተሰብስበን እየተነጋገርን እያለ አጭሩ ተማሪ ልጅ ፕሮግራሙ ምን ያህል እንደወደድኩት ጠየቀኝ። ሰባኪውን በተመለከተ በተለይም አንድ ነገር ደስ አላለኝም፣ ይኸውም ሌሎች ቤተ ክርስቲያናትን በተለይም የራሴን ቤተ ክርስቲያን ይቃረናል አልኩት። ከመካከላችን አንዱም ትክክል ነበር እኮ አለ። ተናጋሪውን ተመለከትኩትና ሌሎችን ማውገዝ ትክክለኛነቱ ምኑ ላይ እንደነበረ ጠየቅኩት። እርሱም ካቶሊኮች በልሳኖች ሲናገሩ ሰምተህ ታውቃለህን በማለት ጠየቀ። እኔም ጥያቄው አነሳስቶኝ ስሙኝ ሰዎች፣ እዚህ ላይ እውነትን አንሽሽ። ካቶሊኮች በልሳኖች ሲናገሩ አይቻለሁ። ካቶሊክ ካህናት እንኳን በልሳኖች ሲናገሩ ሰምቻለሁ። ከፈለጋችሁ በካቶሊክ ቤተ ክርስቲያን ውስጥ የሚገኘው ደስ የሚያሰኝ የጸሎት ክፍለ ጊዜ ልትከታተሉና እዚያ የሚገኘው ሁኔታም እዚህ አሁን ከተከታተልነው ብዙም ያልተለየ መሆኑን ማየት ትችላላችሁ በእርግጥ አንድ ሰው መንፈስ ቅዱስ እንዳለው የሚታይበት ምልክት በልሳኖች መናገር ብቻ አይደለም። ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያው መልእክት ምዕራፍ 12 ከቁጥር 1 እስከ 11፣ የተለያዩ የጸጋ ስጦታዎች ነገር ግን አንድ መንፈስ ቅዱስ እንዳለ ይናገራል። ለምሳሌ ስለ ራሴ ብናገር ለጌታ በክራር የመዘመር መንፈሳዊ ዜማዎችን የመድረስ ሌሎችን በክርስቲያናዊ አመራር የማገልገል ስጦታዎች እንዳሉኝ አውቃለሁ። መንፈስ ቅዱስን በምስጢረ ሜሮን ተቀብያለሁ። ለቤተ ክርስቲያን ያለኝ ፍቅር የጌታ መንፈስ በውስጤ እንደሚሠራ የሚያሳይ ምልክት እንደሆነ አምናለሁ። በእርግጥ ይህ አሁን የምናገረው ያስገርማችሁ ይሆናል ብዬ እሰጋለሁ። ነገር ግን ብዙ ሰዎች በልሳኖች የሚናገሩ ለመምሰል ብቻ እንደሚጥሩ አውቃለሁ ምክንያቱም ባደግኩበት ቤተ ክርስቲያን አንዳንድ ወጣቶች መንፈስ ቅዱስን ተቀብለናል እያሉ በልሳኖች ሲናገሩ አይቻለሁ። እነዚህ ወጣቶች ትንቢት ይናገሩ ነበር። እንዲያውም በእነዚህ በተባሉ ትንቢቶች እግዚአብሔር ለሚጠይቃቸው ምላሽ እንስጥ በማለት ምሽቶችን በጫካ እስከ ማሳለፍ ይደርሱ ነበር። ነገር ግን በእግዚአብሔርም መንፈስ እንመራለን በሚለው አባባላቸው ውስጥ አንድ ዓይነት ስህተት እንዳለ ደረስኩበት። ይህም የሆነው በዚህ አይነት ነበር። አንድ ቀን አንዷ ጸሎቷን በማድረግ ላይ እያለች ሌላዋ አባል ደግሞ ጌታ ሆይ፣ ይህንን ስለ ገለጽ ክልኝ ያመሰግናለሁ። እገሊት በየዕለቱ ማታ ማታ የምትገናኙ ፍቅረኛ እንዳለሽ እግዚአብሔር እየተናገረ ነው። እግዚአብሔር ይህንን ክፉ ልማድ መተው አለብሽ፣ አለበለዚያ እቀጣሻለሁ እያለሽ ነው። ባለፈው ማታ አንደኛ ደረጃ ትምህርት ቤት አጠገብ ተገናኝታችሁ እርስ በርሳችሁ ጸያፍ አድርጋችኋል። እገሊት ይህንን ልማድ አቁሚ ስትል ትናገራለች። ከጸሎት ስብሰባው በኋላ በትንቢት ላይ ብዙ ጸብ ይነሣ ነበር። በሚቀጥለው የጸሎት ስብሰባ ደግሞ እገሊት ተጻራሪዋን ለመበቀል ሌላ ትንቢት ይዛ ትመጣ ነበር። በዚህም ምክንያት ብዙ ጠቦች ተነስተው በቡድኑ ውስጥ የጠላትነት ስሜት እያደገ ሄደ። ስለዚህም በመንፈስ ቅዱስ እንዳያስመስሉ ልመክራቸው ሞከርኩኝ። ይህንን ምክር አልሰሙኝም። ይባሱኑ በመንፈስ ቅዱስ ላይ እንደተነሳሁ ተደርጌ ራሴ ተወነጀልኩ። ከዚያ ጊዜ ጀምሮ ይህ ቡድን ከስሞ ጠፋ። አባላቱ ሙሉ በሙሉ ተበታተኑ። አንዳንዶቹ ወደ ተለያየ ቤተ ክርስቲያን ሲቀላቀሉ፣ ሌሎች ደግሞ ጨርሶ እምነታቸውን አጡ። ስለዚህ ከዚህ ታሪክ ሰዎች መንፈስ ቅዱስን እንዴት እንደሚመለከቱ ማየት ትችላላችሁ። አንዳንዶች የመንፈስ ቅዱስ ሥራ እጅግ አጋን ነው ስለሚናገሩ መንፈሱ የሚጠይቃቸውን ሳያጤኑ ተጻራሪ ነገር ይፈጽማሉ። ሌሎች ደግሞ መንፈስ ቅዱስን እንደ መሰላቸው ይቆጥሩታል። በዚህም ምክንያት ምናልባትም በአካባቢያችሁ ያሉ በልሳኖች ሲናገሩ በመመልከት ራሳቸውም በልሳኖች በመናገር ያስመስላሉ። እነዚህ ሰዎች መንፈስ ቅዱስ በተለያዩ መንገዶች እንደሚገለጽ አያውቁም። ነገር ግን በልሳኖች የማይናገሩ ሰዎች እንኳን መንፈስ ቅዱስ ሊኖራቸው ይችላል። ሌላው የተለመደ ስህተት ደግሞ በስሜት የሚፈጸሙ ነገሮችን እንደ መንፈስ ቅዱስ ሥራዎች አድርጎ መቁጠር ነው አንዳንድ ሰዎች ሲጸልዩ እንደየስሜታቸው ያለቅሳሉ ይጮኻሉ ወይም ደረታቸውን ይደቃሉ እነዚሁኑ ሰዎች በጭንቀት በሐዘን በአድናቆት ወይም በችግር ጊዜ ብናያቸው የዚሁ አይነት ነገር ሲፈጽሙ እንመለከታቸዋለን ምክንያቱም በተለያዩ ሁኔታዎች ወቅት አንድ አይነት ስሜቶች ስለሚታዩባቸው ነው። ስለዚህ እነዚህ ስሜቶች በጸሎት ጊዜያት ቢታዩም እንኳን በመንፈስ ቅዱስ አነሳሽነት ምክንያት እንደሆኑ መቁጠር ትክክል አይደለም። ቅዱስ ጳውሎስ እንደሚያስረዳው መንፈስ ቅዱስ በተወሰኑ ጸጋዎች ወይም ተሰጦዎች አማካኝነት ራሱን ሊገልጽ ይችላል። ከእነዚህም አንዱ በልሳኖች መናገር ነው። ነገር ግን በአንድ ሰው ላይ የመንፈስ ቅዱስ መኖር ምልክት የመናገር ጸጋ ብቻ አይደለም በማለት አብራራሁኝ። በዚህም ጊዜ መንፈስ ቅዱስን መቼ እንደተቀበልኩ ጠይቀውኝ እኔም መንፈስ ቅዱስን የተቀበልኩት በምስጢረ ሜሮን ወቅት እንደሆነ ስነግራቸው ሊገባቸው አልቻለም። በዚህም ምክንያት አንድ ሰው በሌላ ሰው ላይ እጁን በመጫን ብቻ መንፈስ ቅዱስን ሊሰጥ እንዴት ይችላል? ስትል ሴቷ ጠየቀችኝ። የሐዋርያት ሥራ ምዕራፍ 8 ከቁጥር 17 እንዲሁም ምዕራፍ 19 ከቁጥር 6 እንድታነብ እየነገርኳት ቅዱስ ጳውሎስና ሌሎች ሐዋርያትም እንዲህ ያደርጉ ነበር አልኳት። ከዚህም በኋላ ወደየክፍሎቻችን ለመሄድ ስንለያይ፣ ወደዚህ ዐይነቱ የጸሎት ስብሰባ ዳግመኛ ላለመሄድ ተስፋ አደረግሁ። ክፍል አራት ስለ ቅዳሴ መሥዋዕት። ካቶሊኮች እምነታቸውን በሚገባ ካልተረዱ በተሳሳተ መንገድ በቀላሉ ሊመሩ እንደሚችሉ እያደር እየተገነዘብኩ መጣሁ። በአንድ ወቅት በዛምቢያ የቴክኖሎጂ ኢንስቲትዩት እንደኔው ተማሪ ለሆነችው ሌዲስ አንዳንድ ፕሮቴስታንት ጓደኞቿ የካቶሊክ ለቅዳሴ መሥዋዕት የማቅረብ ተግባር ትክክል አይደለም ብለው በነገሯት ግራ ተጋብታ ስለነበር ከእነዚህ ሴቶች ጋር በጉዳዩ ለመወያየት ከእርሷ ጋር እቅድ አወጣው። በእቅዱ መሠረት በተገናኘን ጊዜም ገና ከመጀመሪያው አንድ ካቶሊክ እውነቱን ለመስማት መምጣቱን በማየታቸው በጣም ተደሰቱ። ሆኖም ግን መሥዋዕተ ቅዳሴን በተመለከተ ትክክል ያልሆነ ምንም ነገር እንደሌለ በመናገር ከተሳሳተ ግምታቸው እንዲላቀቁ ለማድረግ ሞከር። ነገር ግን መሥዋዕቱ በኢየሱስ በራሱ ቀድሞውኑ ለአንዴና ለመጨረሻ ጊዜ ቀርቧል፣ ስለዚህ ሌላ ምንም ዓይነት መሥዋዕት አያስፈልግም። የቅዳሴን መሥዋዕት ማቅረብ ኢየሱስን ደግሞ ደጋግሞ እንደ መግደል ይቈጠራል በማለት ሊያርሙኝ ሞከሩ። በክርክራቸው ምክንያቶች ላይ ከግለዲስ ጋር በድጋሚ ተወያይተንባቸው ስለ ለዚህ ምክንያታቸው ዝግጁ ነበርኩና ይህንን ለእርሱ መታሰቢያነት እንድናደርግ ኢየሱስ አስተምሮናል። ስለዚህ ለኢየሱስ ትዕዛዝ እንታዘዛለን አልኳቸው። ከመካከላቸው አንዷም የትምህርተ ክርስቶስ መጽሐፍ አውጥታ በመያዝ ያ በቅዳሴ ጊዜ የምትበሉት ምንድን ነው ስትል ጠየቀች። ግሌዲስም የክርስቶስ ሥጋ ነው በማለት መለሰች። እርሱ የክርስቶስ ሥጋ አይደለም። አንድን የዳቦ ቁራሽ የክርስቶስ ሥጋ ነው ብሎ መጥራት እግዚአብሔርን ማዋረድ ነው በማለት በንዴት ተናገሩ። እኔም ምክንያት እንደምትፈልጉ አውቃለሁ፣ ነገር ግን ይህ ከእግዚአብሔር ምስጢራዊ ሥራዎች አንዱ ነው። ለመሆኑ በቅድስት ሥላሴ ታምናላችሁን? ሆነ በማለት ተናገርኩኝ። አዎን ሲሉ መለሱ። እኔም በመቀጠል እንግዲያውስ በአንድ እግዚአብሔር ሦስት አካላት እንዴት ሊኖሩ እንደሚችሉ ማወቅ በፍጹም አይቻልም። ነገር ግን ይህንን ምስጢር ማመን አለብን። በዚሁ ዓይነት ካህኑ የመለወጫ ጸሎትን በሚያደርግበት ጊዜ ኅብስትና ወይን ወደ ክርስቶስ ሥጋና ደም የሚለወጥበትን ምስጢር ማወቅ አይችልም። ስለዚህ በመልክና በጣዕም ኅብስትና ወይን ቢመስሉም የክርስቶስ ሥጋና ደም እንደሆኑ እናምናለን። ኢየሱስም ይህ ሥጋዬ ነው ብሎ ተናግሯል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 22፣ የሉቃስ ወንጌል ምዕራፍ 22 ከቁጥር 19 ይህ የቅዱስ ቁርባን ምስጢር የተመሠረተውም በኢየሱስ በራሱ ነው በማለት አስረዳው። ይህም የውይይቱ መጨረሻ ሆነ። በሌላ ቀን ደግሞ አንድ ኮሌጅ ውስጥ የማውቀው የሰባተኛ ቀን አድቬንቲስት ቤተ ክርስቲያን ተከታይ ወጣት አንድ መጽሐፍን እያወዛወዘ ወደ ክፍሌ ዘው ብሎ ገባ። እንደ ወጣቱም አባባል ይህ በሰባተኛ ቀን አድቬንቲስት ቤተ ክርስቲያን መሥራች በሆኑት በወይዘሮ ኤለን ኋይት የተጻፈው መጽሐፍ የኅብረተሰብንና የወይንን ወደ ክርስቶስ ሥጋና ደም መለወጥ በተመለከተ በካቶሊክ ቤተ ክርስቲያን አባባል መሠረት ካህናት እግዚአብሔርን በመንበረ ታቦት ላይ የመፍጠር ኃይል ተሰጥቷቸዋል፣ ብላ ቤተ ክርስቲያን በተጨባጭ እንደምትናገር የሚያስረዱ ፍጹም አሳማኝ ምክንያቶች ይሉት ነበር። መልካም ያ ትክክል መስሎ አይታየኝም ስል መለስኩና በመቀጠል በሥጋ ወደሙ መለወጫ ጊዜ ምን እንደሚሆን እንዳብራራ ፍቀዱልኝ። በዚህ ወቅት ካህኑ በኅብስቱና በወይኑ ላይ እጆቹን ዘርግቶ እንግዲህ አባት ሆይ እነዚህን መሥዋዕቶች እናቀርብልሃለን እንዲሁም በእርሱ ትእዛዝ ይህንን ምስጢር እንፈጽማለንና በመንፈስህ ቀድሰህ ይህ መባችን ወደ ልጅህ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለወጥ አድርግልን በማለት ጸሎት ያደርጋል። ስለዚህ እዚህ ላይ ምንም አዲስ ነገር እንደማይፈጠር ማየት ትችላለህ። ነገር ግን መንፈስ ቅዱስ በመሥዋዕቶቹ ላይ ወርዶ እንዲለውጣቸው በተሰበሰበው ሕዝብ ስም ካህኑ በጸሎት ይጠይቃል። እኛ የሚለውም ለዚህ ነው። ስለዚህ በአብና በመንፈስ ቅዱስ ሥራ የልጁን የኢየሱስ ክርስቶስ ሥጋና ደም እናገኛለን። ይህም የቅድስ ሥላሴ ማለትም የአብ የወልድና የመንፈስ ቅዱስ መግለጫ ነው። ይህ እውነት የሆነ ግን ሊረዱት የማይቻል ምስጢር ነው። ለምሳሌ አንድ ነገር እንድታደርግልኝ ጠየቅኩህ ማለት የሆነ ነገር ፈጠርኩ ማለት አይደለም። በዚሁ ዐይነት እግዚአብሔር አብ መንፈስ ቅዱስን በእነዚህ መሥዋዕቶች ላይ ልኮ በዚሁ መንፈስ ኃይል እነዚህ መሥዋዕቶች ወደ ኢየሱስ ክርስቶስ ሥጋና ደም መለወጥ እንዲችሉ ካህኑ ወደ እግዚአብሔር አብ ሲጸልይ ምንም ነገር አይፈጠርም። ካቶሊኮች ይህንን የሚፈጽሙት ኢየሱስ ራሱ እንድናስታውሰው አድርጉት ስላለን ነው። የሉቃስ ወንጌል ምዕራፍ 27 ከቁጥር 17-19፣ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26-28 የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እንዲሁም አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 ተመልከት። ኢየሱስ ራሱ ከሙታን እንደተነሣ ይህንኑ ድርጊት ፈጽሟል። ምክንያቱም ወደ ኤማሆስ የሄዱ የነበሩ ደቀ መዛሙርት ያወቁት እንጀራውን ባርኮ ከቆረሰ በኋላ ነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 30 እንዲሁም ምዕራፍ 31 ከቁጥር 35 ይህ ልማድ ደግሞ ኢየሱስ ወደ መንግሥተ ሰማይ ካረገበት ጊዜ ጀምሮ የሐዋርያት ሥራ ምዕራፍ 2 ከቁጥር 46 እንዲሁም ምዕራፍ 20 ከቁጥር 7 በዚሁም ዓይነት በካቶሊክ ቤተ ክርስቲያን እንደቀጠለ ነው። በዚህ መሠረት እንጀራን መቁረስ የሚለው ሐረግ የቅዱስ ቅዳሴ አማራጭ ስም ሊሆን ይችላል። በተጨማሪ ቅዱስ ጳውሎስ በክርስቶስ ሥጋና ደም ሱታፌ እንዲኖረን ደጋግሞ ያሳስብ ነበር። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እስከ 17 እንዲሁም ምዕራፍ 11 ከቁጥር 23 እስከ 29። ስለዚህ የምንፈጽመው ሁሉ ትክክል ነው፣ ምክንያቱም የምንፈጽማቸው የጌታችንን ሞትና ትንሣኤ ለማስታወስ ነውና በማለት ስለ ቅዳሴ መሥዋዕት ገለጽኩለት። ከዚህ በኋላ ወጣቱ ሰው መጽሐፉን እንደጨበጠ ጥሎኝ ሄደ። ሆኖም ትንሽ ግንዛቤ አግኝቶ እንደሆነ ተስፋ አደረግኩ።